የመኪና ድምፅ ሰምተን ሁለቱ ማህበረሰብ የአዳገት ቆርጦች የነበረው አካባቢ ላይ ያለው ምርቱን ወደ ገበያ ማቅረብ የሚችለው አንዱ ማህበረሰብ ከሌላኛው ማህበረሰብ ጋር የሚገናኘው አልቆ መስራት አርቆ ማየት የሚል መርህ አለው፣ ዋና ጉዳያችን አድርገን እየሰራን ያለነው ከዓመታት በፊት በአብዛኛው የኢትዮጵያ አካባቢ ብዙ መቶ ኪሎ ሜትሮችንም ቢሆን ብቸኛው የትራንስፖርት አማራጭ በጠባባ መንገድ በገዛ እግር መኳተን አለፍ ካለም በጋማ እንስሳት መጠቀም የቀደሙ አባቶችና እናቶች ትዝታ ነው። በስልጤ ዞን ምስራቅ አዘርነት በርበሬ ወረዳ ነዋሪ የሆኑት ወይዘሮ ሙናጃ ከማልም የዚሁ ታሪክ ባለቤት ናቸው። በአካባቢያቸው ለተሽከርካሪ የሚሆን መንገድ ባለመኖሩ ለእሳቸው ሁለቱ እግራቸው ብቸኛው ካሰቡበት የሚደርሱበት የትራንስፖርት መንገድ ነው። ዛሬ ላይ በዘመን ስጦታ የእድሜ ፀጋም ተችሯቸው ሰፊና ለተሽከርካሪ የተመቸ የገጠር መንገድ በአካባቢያቸው በማየታቸው የቀደሙ ቤተሰቦቻቸው ያላገኙትን በተሽከርካሪ ትራንስፖርት ማግኘት ካሰቡበትም ፈጥኖ መድረስ በመቻላቸው ከፊታቸው ደስታ ይነበባል። ዳሩ ግን የቀደሙ ቤተሰቦቻቸው ይህን እድል ባለማየታቸው ቢቆጩም በአባታችን በእናታችን ጊዜ አንድ ሞተር ተጫካ ተሌራ እዚህ ተጫካ ወርዳለች። የዛን ጊዜ እናታችን አንድ አራት ሶስት ሆነው እንደዚህ የመኪና ድምጽ ሰምተን ወይ እንደዚህ ከላይ እንትን ተጫካ መኪና ወርደዋል። እነሱ አሁን የሉም በህይወት የሉም። እኛ ግን ደርሰን በዚህ መኪና በሞተር በባጃጅ ደስታ አይተናል። ወዳ እንትን ሲያዛ አምቡላንስ ሲደውላለን ይመጣ ወዛ ትወልዳለች ሐኪም ቤት እንደዚህ ደስታ አይተናል ወይ በመኪና አርሶ ድካም የለም በመኪና ታወቅቶ በመኪና አጋግዞ አገባል ጓራቸ ለእንሰት ይሁን ምን ይሁን ሁሉንም ነገር ሰጥተው ነው ያ መንገድ የተከፈተው። ና ማህበረሰቡ እጅግ በጣም ተደንቋል። በፊት የነበሩበት ላይፍ ስታይል እጅግ በጣም በሞተሩ እንኳን መንቀሳቀስ የማይቻልበት ደረጃ የነበረበት ሁኔታ ያለበት እና ረዥም ጉዞ በግር የሚሄዱበት ፕላስ ደግሞ እያንዳንዱን ካሽክሮፓቸውን ደግሞ ጀርባቸው ላይ አህያ በጀርባቸው ተሸክመው ወደ አስፋልት ወደ ቅርብ የሚያጎራባቸውን መንገድ ላይ ለማግኘት በሚል ደክመው ሰልችተው መንገድና ጤሎት የሚወጡበት ሁኔታ እንዳለ ላብነት ብናነሳ የትናንትናው የሁለቱ ዘርነቶች ምዕራብ ዘርነት፣ ምስራቅ ዘርነት ሁለት መዘርነት ነው። ማህበረሰቡ በዝምድና የተሳሰረ ነው። ያ ዳገት ሁለቱ ማህበረሰብ ያዳገት ቆርጦት የነበረው ሁለቱ የመገናኘት እድሉ እጅግ በጣም ከፍተኛ አርጎለት ስላለና ማህበረሰቡ እጅግ በጣም ከዚህም በላይ በጣም እጅግ በጣም ደስተኛ ነው። ልክ እንደ ወይዘሮ ሙናጃ ከማል የዘመናት የመኪና መንገድ ናፍቆትን ያሟላው አስቸጋሪውን ተራራ በመቁረጥ ሁለቱን የምስራቅና ምዕራብ አዘርነት በርበሬ ወረዳዎችን እርስ በርስ እና ከዞን ጋር ያስተሳሰረው የመጃር ዱና ሌራ 19.6 ኪሎ ሜትር የመንገድ ግንባታ ፕሮጀክትን ጨምሮ በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ወራቤ ዲስትሪክት ስምንት የመንገድና ሁለት የድልድይ ፕሮጀክቶች እየተሰሩ ናቸው። መንገድ ያው ለማህበረሰቡ አይን ማለት ነው። ምክንያቱም ማህበረሰቡ መንገድ ከሌለው የትም መሄድ አይችልም። አሁን የምናያቸው ብዙ ቦታዎች አሉ፣ የተቸገሩ ሰዎች አሉ። እዚህ ጋርም ደግሞ ጥንት ሰው ሲቸገር የነበረበት ቦታ ነው። አሁን ደግሞ ወራቤ መንገድ ዲስትሪክት ያው ይህን መንገድ ከያዘ በኋላ ከተሰራ ከተሰራ በኋላ ደግሞ አሁን በስፋት እያንዳንዱ ማህበረሰብ ባጃጅ ሁሉ እንዳያችሁ ባጃጅ ይመላለሳል፣ ሞተሮች ይመላለሳሉ። አንድ እናት ነፍሰ ጡር እናት ህይወቷ እየጠፋ የነበረበት ጊዜ ነው ወደ ሆስፒታል ቶሎ ማድረስ አይችልም። አሁን ግን በወቅቱ ይደወላል፣ አምቡላንስ መጥቶ ቶሎ እናት ወደ እናትና ልጅ ሞት መቀነስ ተችሏል። ስምንት የመንገድ ፕሮጀክቶች አሉ፣ ሁለት የድልድይ ፕሮጀክቶች ይገኛሉ። በጥቅል አስር ፕሮጀክቶች ማለት ነው በአመቱ ሁለት ፕሮጀክቶችን ሙሉ በሙሉ ለማጠናቀቅ እቅድ ይዘናል። ቀሪዎቹን ደግሞ ደረጃ የማሻሻል እቅድ ይዘናል። በመንገድ ፕሮጀክቱ ዘንዳ ማለት ነው ከዳሎቻ እሎስ ገርቤ በረንስ ነው መንገድ ፕሮጀክት አጠቃላይ 46 ኪሎ ሜትር ነው። ስልጤ ዞንን ከምስራቅ ጉራጌ ዞን የሚያሳስር ነው። ዳሎቻ ወረዳ፣ ምስራቅ ስልጤ ወረዳ፣ ስልጤ ወረዳ እና ምስራቅ መስቃኑ ወረዳ የሚያሳስር መንገድ ሲሆን በዚህ ካሽመንት ሜቢ ከፍተኛ የሆነ የክሮፕ የልማት የመስኖ ኤሪያ ነው። ወደ ኩኖ አካባቢ ኤሪያ ላይ ያለው ያንን ካልቲቬት የተደረገውን በሙሉ ወደ ማርኬት ለማውጣት ትልቅ መንገድ ነው ና ከዚህም ባለፈ ደግሞ በዚህ በጥገና መንገድ ደግሞ በሳንኩራ ወደ ስፋልቱም የሚያወጣ ሌላ ኦፖርቹኒቲ ይከፍታል ማለት ነው፣ የዚህ መንገድ መከፈት ማለት ነው። መንገድ በተለይ ማህበራዊ ና ኢኮኖሚያዊ ፋይዳው ከፍተኛ ነው። ታዲያ መንገድ ሲባል እንደ ያነው በጠባቧ መንገድ በእግር ጊዜና ጉልበትን አባክኖ የሚደረስበት ሳይሆን ልክ እንደ ማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን እያስገነቧቸው እንዳሉ ለተሽከርካሪ ምቹ የሆኑ የግብርናም ሆነ የኢንዱስትሪ ምርቶችን በቀላሉ በማጓጓዝ ኢኮኖሚውን ያነቃቃሉ። እናቶችን በቀላሉ በአምቡላንስ ወደ ጤና ተቋም እንዲሄዱና ማህበራዊ አገልግሎት ሰጪ ተቋማትን በማስፋፋት ረገድ መንገድ የሚሰጠው ማህበራዊ ግልጋሎት ከፍተኛ ነው። ያው መንገድ ማለት ለማህበረሰብ እጅግ አስፈላጊ ነው። አንደኛ ቢታመም ወደ ሕክምና መሄድ የሚቻለው አምቡላንሶች መግባትና የታመመን ሰው ይዘው መሄድ የሚችሉት በመንገድ ነው። ሌላው ደግሞ ያ አካባቢ ላይ ያለው ምርቱን ወደ ገበያ ማቅረብ የሚችለው በመንገድ ነው። ሌሎች የመንግስት አገልግሎቶችን ማግኘት የሚችለው መንገድ ሲኖር ነው። ልማቶች የተለያዩ ልማቶች እዛ አካባቢ ላይ ወደ አርሶ አደሩ ሊደርሱ የሚችሉት መንገድ ሲኖረው ነውና፣ ያው መንገድ በጣም ወሳኝ ነገር ነው። መንገድ ማለት በጣም ከፍተኛ ጠቀሜታ ያለው ኢኮኖሚውን ሊያነቃቃ እንደሚችል ተረቷል። ከዚህ የተነሳ ፍላጎታቸው መንገድ ሲሰራ ያላቸው ደስታ ከምንም በላይ ሌላው የስራ እድል ከመፍጠር አኳያ አሁን ይሄ አብዛኛው ስትራክቸር ማለት ነው የተሰራው እዛ አካባቢ ባሉ። ማህበረሰብ አካላት ነው። አብዛኛው ወጣት ማለት ነው። አንዱ ማህበረሰብ ከሌላኛው ማህበረሰብ ጋር የሚገናኘው በመንገድ ነው። ሁለተኛው ወደ ጤና ተቋማት መድረስ የሚቻለው በመንገድ ነው። ሰፊ ማህበራዊ ጥቅም አለው። ልጆች ትምህርት ቤት በጊዜ ደርሰው ተምረው እንድመለሱ መንገድ ትልቅ ጥቅም ይኖረዋል። ሶስተኛው ኢኮኖሚያዊ ጥቅም የምንለው ነው እንግዲህ አርሶ አደሮቻችን የኑሮ ደረጃቸው መሻሻል እንዲችል ምርቶቻቸውን በተመጣጣኝ ዋጋ ገበያ ወስደው መሸጥ እንዲችሉ ከተረጂነት ቶታ ለመውጣት ሀገራችን ኢትዮጵያ በሰፊ ነው እየሰራች ያለችው እና ለዚህ መንገድ የምንገነባው መንገድ በጣም ትልቅ ትርጉም አለው ማለት ነው። ተደራጀ ገና ሁለት ዓመት ያልሞላው የማዕከላዊ ኢትዮጵያ ክልል በክልሉ መንገዶች ባለስልጣን አማካኝነት በበጀት ዓመቱ መጀመሪያ ላይ የፕሮጀክቶችን ልየታ በማድረግ በተለየ መንገድ አፈጻጸማቸውን ለማሻሻል እየሰራ ይገኛል። የ2017 ዓመተ ምህረት አላማ የነበረው መንገዶቻችን ሊያልቁ የደረሱትን ቅድሚያ ሰጥተው መጨረስና ማስረከብ፣ በአፈጻጸም ደረጃቸው ወደ ኋላ ይሄ የሆኑት ደግሞ ሰከንድ ኦርደር አሲዘን ደረጃቸውን ከፍ ወደ ማድረግና መጨረስ በሚል ፕሪንሲፕል እየሰራን ስለሆነ ደረጃ በደረጃ ኢኮኖሚውንም የኛንም አቅም እና ደግሞ የፕሮጀክቶቹ ጠቅላላ ሁኔታ አይተን ቅደም ተከተላ ሲዘን ነው የምንሰራው። አፈጻማቸው ከፍተኛ ወይም ሊጠናቀቁ የቀረቡ ፕሮጀክቶችን ሙሉ በሙሉ አጠናቅቆ ለአገልግሎት ክፍት ማድረግ ነው ፕላናችን። ጉብሬ ዲስትሪክት አንድ መንገድ አስመርቀናል። ሆሳዕና ዲስትሪክት አንድ መንገድ አስመርቀናል። ጽባሚ ዲስትሪክት አንድ መንገድ አስመርቀናል። ሶስት የመንገድ ግንባታ ፕሮጀክቶችን በዚህ በጀት ዓመት አስመርቀናል ማለት ነው። አሁን ቀጥሎ አራት የምናስመርቃቸው የመንገድ ግንባታ ፕሮጀክቶች ይኖሩናል። ያ በአራቱም ዲስትሪክት ላይ አንዳንድ መንገድ ይዛል ማለት ነው። በተመሳሳይ ደረጃ ድልድዮችም በዚሁ መልኩ ለይተናል ማለት ነው። ከ19 ድልድዮች 15ቱን ሙሉ በሙሉ በዚህ በጀት ዓመት ላይ እናጠናቅቃለን ብለን የያዝ ነው። አጠቃላይ ሰባት የመንገድ ግንባታ ፕሮጀክቶችንና 15 ድልድዮችን በዚህ በጀት ዓመት ላይ ለማጠናቀቅ አቅደን ነው እየሰራን ያለ ነው። ሁለተኛው በመካከለኛ ደረጃ ላይ አሉ ብለን የምናስባቸው ፕሮጀክቶች ናቸው። እነዚህ መካከለኛ ደረጃ ላይ አሉ ብለን የምናስባቸው ፕሮጀክቶች 2018 ላይ የሚጠናቀቁ ፕሮጀክቶች ናቸው። የማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ከመንገድና ድልድይ ግንባታ በተጨማሪ የመንገድና ድልድይ ጥናት ዲዛይንና ቁጥጥር ስራዎችንም ይሰራሉ። በዚሁ መሠረት በእቅድ ከተያዘው ከ1200 ኪሎ ሜትር የመንገድ ጥናትና ዲዛይን ሥራ ውስጥ 600 ኪሎ ሜትር የሚሸፍነውን አጠናቋል። ከ26 የድልድይ ጥናትና ዲዛይን ሥራ ውስጥም 13ቱ ተጠናቀዋል። በጉራጌ ዞን ጉመር ወረዳ የሚገኘው የወይራ ወንዝ ክረምት ሲመጣ የጉራጌ ዞንን ከስልጤ ዞን ጭምር የሚያገናኘውን መንገድ ብቻ ሳይሆን እዚያው ከወንዝ ማዶና ወዲህ ያሉትን በአይን እየተያዩ እንዳይገናኙ የሚያደርግ ወንዝ ነው። በጋ ላይም ቢሆን እጅ የማይሰጠውን የወይራ ወንዝን የአካባቢው ማኅበረሰብ ለዘመናት የእንጨት ድልድይ በመጠቀም ከወንዙ ይሻገራል። አሁን በማዕከላዊ ኢትዮጵያ ክልል መንገዶች ባለሥልጣን የጎብሬ ዲስትሪክት ይህ ችግር በዘላቂነት ተቀርፎላቸዋል። እኔ ከተወለድኩ ጊዜ ጀምሮ ማቀው ይሄ አካባቢ እጅግ በጣም በድልድይ ችግር የሚቸገር አካባቢ ነው። የእንጨት ድልድይ እየጣልን ነው ማኅበረሰቡ የሚሻገረውና ይህን እንጨት ድልድይ ደግሞ ልክ ውሃው በሚሞላ ጊዜ ይዞት ሄደ። ውሃው ይዞት በሄደ ጊዜ ተማሪዎች ትምህርት ቤት ወደዚህ አካባቢ ያለ ተማሪዎች መሻገር አይችሉም። ማኅበረሰቡ ከወረዳው ጋር በየትኛውም አገልግሎት ማግኘት አይችልም። እናቶች ሲወልዱ እንኳን ምጥ ቢይዛቸው አምቡላንስ ገብቶ ይዞ አገልግሎት መስጠት አይችልም እና እጅግ በጣም ብዙ ችግር ያለበት ነው። በአጭር ጊዜ ውስጥ የጉብሬ ዲስትሪክም በቅርብ ጊዜ ይህን እንትን ድልድዩን ጀመረ። እጅግ በጣም አፋጥነውታል። ከክረምቱ በፊት አገልግሎት ማግኘት ስለቻልን በጣም ደስ ብሎ ነው። በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን በጉብሬ ዲስትሪክት የጉመር ወረዳን ከጌታና እዣ ወረዳዎች ጋር የሚያስተሳስረው ወደ አቃቀጦቻ ቆጥራ ገድራ 36 ኪሎ ሜትር የመንገድ ግንባታ ፕሮጀክት አፍተር ባድ 11 ኪሎ ሜትር እንዲሁም እናንጋር ተሆርኜ ጉንችሮ የማዞሪያ 42 ኪሎ ሜትርን ጨምሮ አጠቃላይ ከ800 ኪሎ ሜትር በላይ የመንገድ ፕሮጀክቶች በስራ ላይ ናቸው። ጨው እንጂ የማይሰጥ ነገር የለም። መሬቱ ሁሉም ነገር ይሰጣል። ከዚህ ወጥቶ ራስ እዚህ ገጭን መውጣት ማለት እንዲሰራ ያስደርገዋል፣ እንዲሰራ ብርታት ይሰጠዋል። ከዚያ በፊት ጉቡሬ ተሸክሞ ይሄድ ነበር። ከጉብሪ አልፎ ጉንችሪ ወስ ነበር። ከጉንችሪ አልፎ ጉብሪ ይሄድ ነበር። በግና በግል የቻለ በፈረስ በአህያ በምናምን፣ ያህያ አልቻለ ተሸክሞ አይደለም ነበር የሚሄደው። ያ ቀርቶ በዚህ በመብቃቱ አባቴ እናቴ ስላላየ ቆጨኝና ነው እንጂ እኔ በጣም ደስታ ይሰማኛል። በ2017 ዓመተ ምህረት የተጀመሩ ፕሮጀክቶችን ቢቻል ማጠናቀቅ ካልሆነም ደግሞ ደረጃቸው ካሉበት ከፍ አድርጎ የመስራት እቅድ ተይዞ ያንን እየሰራን እንገኛለን። አስራ አንድ ፕሮጀክቶች ነበሩ። አብዛኞቹ አፈጻጸማቸው ደህና በሚባል ደረጃ ላይ ነው ያሉት እና መንግስትም የያዘው አቅጣጫ አለ። አልቆ መስራት አርቆ ማየት የሚል መርህ አለው። እኛም እንደ መንግስት መስሪያ ቤት ያንን ተግባራዊ በማድረግ የምንሰራቸው ስራዎች በጥራትም ሆነ በመጠን ለማህበረሰቡ አርኪ እንዲሆኑ እየሰራን እንገኛለን። በምታዩት መንገድ መልኩ መንገዱ የጥራት ደረጃው መጠኑም ከፍ ያለ ነው። አሁን በምህንድስናው ቋንቋ እንኳን ቢገለው ዊድዝም ይሁን ሌንግዙ ክላስ ደሞ ኬሬጅ ዌዩም ክሮስ ፋሉ የውሃ ማፋሰሻው በጠበቀ ጥራቱ በጠበቀ መልኩ ነው እየሰራን ያለ ነው። ግንባታው ከ2008 ዓ.ም በፊት የተጀመረውና ለረጅም ጊዜ ተጓቶ የቆየው የሀዲያ ዞን ሌሞ ወረዳን ከሶሮ ወረዳ እንዲሁም የሀዲያ ዞንን ከከምባታ ዞን ጋር የሚያስተሳስረው የማሬ አቡና ማሰናጃ ጁራ 30 ኪሎ ሜትር የመንገድ ግንባታ ፕሮጀክት አሁን በሆሳና ዲስትሪክት እልባት ተሰጥቶ የማህበረሰቡ የረጅም ጊዜ ጥያቄ ምላሽ አግኝቷል። ህብረተሰቡ ይህ መንገድ ሲመጣ ከባድ እንጨቶች ነበሩ። ያን መንገድ እንዲወጣ ነው ሰው አምነው ካሳ ሳይፈልግ መንገድ ጥቅም ስላወቀ ነው። ያን ሁሉ የለቀቀ ቤት ሁሉ ፈርሶ ነው ይሄ መንገድ የወጣው። ሰው ታሞ ሰው ተሸክሞ ነው የሚሄድ። አሁን ግን ራስ ምታት ሲይዘው በሞተር ነው፣ በባጃጅ ነው፣ በመኪና ነው። ፊትማ እንደዚህ ያለ መንገድ ከመጣው የገጠር መንገድ ካዘ ጀምሮ ነው። ይሄን ጭላንጭል ንፋስ ማገኛት የቻል ነው። ባለፉት ዓመታት ክልሉ ከመውጣቱ በፊት አደረጃጀት ለማስተካከል በሚደረገው እንቅስቃሴ ውስጥ የተወሰነ ጊዜ ፈጅቶብን ስለነበር መንገዶቹ በነበሩበት ነው የቆዩት። አሁን ግን ክልሎቹ ማዕከላዊ ኢትዮጵያ ክልል እንደ ክልል ከተቋቋመ ያው አሁን ሁለተኛ አመት ነው፣ ወደ እንደ መጣ ነው ስራ የጀመርነው። በፊት አንድ መንገድ ሁለት መንገድ በአመት ይመረቅ ነበር ወይ ይጠናቀቅ የነበረው። አሁን ዘንድሮ ከጥገናም ከግንባታም ያው ስምንት መንገድ ነው እንደኛ የያዝ ነው እዚህ ፕሮጀክት በተጨማሪም በዲስትሪክቱ የበሌሳ ካቤቾ ዶይሻ 15 ኪሎ ሜትር የመንገድ ግንባታ፣ የበሌሳ ጭንጎ ቢላሎ 27 ኪሎ ሜትር የጥገራ መንገድ፣ 10 ኪሎ ሜትር ስፋት ያለው የሸርሜ ድልድይን ጨምሮ ሌሎችም በርካታ ፕሮጀክቶች በዲስትሪክቱ እየተሰሩ የህብረተሰቡን ጥያቄ እየመለሱ ናቸው። የማሪ አቡና ጃጁራ እሱ መንገድ በጣም ሰፊ ረዥም፣ ከምባታና ሀዲያን በዞን እንደ ዞን የሚያገናኝ ሰባት ድልድዮች አሉት። እዛ ፕሮጀክት ላይ ሰባቱንም ድልድዮች አጠናቀናል። በአሁኑ ጊዜ የጠጠር ማምረት ስራዎች ተጠናቆ ጠጠር እየተበተነ ነው ያለው። ሌላኛው የፕሮጀክት መንገድ በሌሳ ከቤቾ ዶሻ ሆሳናን ከሻሾጎ ወረዳ በቀጥታ የሚያገናኝ ነው። ማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ዱራሜ ዲስትሪክት በግንባታ ላይ የሚገኘው ዱራሜ ማረሚያ ጆሬ አዲሎ 30 ኪሎ ሜትር የመንገድ ፕሮጀክት ላይ የሚገኘው ሳንቶ ወንዝ በተለይ በክረምት ወቅት የከተማውን ተፋሰስ በማሰባሰብ ህብረተሰቡ ከገጠር ወደ ከተማ እንዳይሻገር ተሽከርካሪም ወደ አካባቢው እንዳይገባ እያደረገ ወንዝ ነው። ክረምት ሲመጣ በእጅና በእግር ነው የሚካሄደው። አሁን ያችን ደልዴ ገብተ ወደ ውስጥ ገብተ ከዛም በኋላ በጅ በወጥጠህ ነው የምትወጣው። አጋጣሚ ማሽቶ ከመጣ ደግሞ ከዛውን የምትቀረው ሌላ እድል የሚባል አማራጭ የሚባል ሰው በዚህ አጋጣሚ ተጠቅሞ ይጠቀማል። ምን ነገር የሌለ ተስፋ የሌለ መንገድ። እግዚአብሔር ዘመኑን ጠብቆ ጊዜውን ሰጥቶን ዛሬ እንዲያለውን ብርሃን በማየት እኔ ትልቅ እድለኛ ነኝ። መኪና መቶ እዚህ በቆማ ጊዜ ቤተሰብ ነው የተካሄደው ጭብጫ ባይኖ ተካሂደው እዚህ ወደ አምስት ቤተ ክርስቲያን አለ። ወደ እዚህ የህብረተሰቡን የረጅም ጊዜ ጥያቄ ምላሽ በመስጠት የዱራሜ ዲስትሪክትን በወንዙ ላይ የድልድይ ግንባታን በዚሁ በጀት ዓመት በመጀመር እያፋጠነው ይገኛል። ኦልሞስት ወደ ዘጠኝ ፕሮጀክቶች አሉ። ዱራሜ ማረሚያ ጆሬ ገሽቆላ ላይ ሳንቶ ሚባል አንድ ድልድይ አለን። እሱ የመንገዱ አካል ነው። መንገዱ 2015 ላይ ነው የተጀመረው። ዱራሜ ማረሚያ ጆሬ አዲሎ ነው ፕሮጀክቱ። ሳንቶ ድልድይ የዛ መንገድ ፓርት ሆኖ ወደ 30 ኪሎሜትር ነው አጠቃላይ ኪሎሜትሩ። ሜትሩ በአፈጻጸም ወደ 15 ፐርሰንት ላይ ነው ያለነው። ራሜ ዲስትሪክት ስር ዳምቦያ ጎንጂ ጓት መርመጋሪ 37 ኪሎ ሜትር የመንገድ ግንባታ ፕሮጀክት አንጋጫ ቀልላማ 12 ኪሎ ሜትር የጥገና መንገድን ጨምሮ ወረዳን ከወረዳ እንዲሁም ከዞንና አጎራባች ዞኖች ጋር የሚያገናኙ የመንገድና የድልድይ ግንባታ ስራዎች በዲስትሪክቱ እየተሰሩ ናቸው። ከዚህ ወደ ታች ያሉት ቀበለያት በጣም የተሰቃዩ ቀበለያት ናቸው። መንገድም የለን። በሽታም ይበዛል። መንገድ ካለመኖር የተነሳ ብዙ ሰዎች በወባ በጭንቅላት ወባ በሌሎች ወባዎች የሚሞቱበት ሂደቶች አሉ። ይህ መንገድ በመሰራቱ ለዚህ ህዝብ ትልቅ ብርሃን ነው የሆነ። አራስ በሰው ትከሻ ነበር የምትወድለው። ሰው በሰው ትከሻ ነበር ተሸክሞ ወደ ዳምቧ የሚሄደው አይደለም። ሰው ተሸክሞ ሰው ራሱ ለመሄድ ለመንቀሳቀስ እራሱ በጣም ችግር ነበር። በጣም ችግር የተጎላበት በጣም ችግር የበዛበት አካባቢ ነው። ዛሬ ግን እግዚአብሔር ይመስገን ሞተር እያየን ነው፣ መኪና እያየን ነው፣ በሞተር እየጫንን ነው፣ በመኪና እየጫንን ነው። ይሄ መንገድ ስምንት ቀበላትን ያገናኛል፣ ስምንት ቀበላትን ያገናኛል። ዞንን ከዞን ጋር ከምባታ ዞን ከአድያ ዞን ከአላባ ዞን ጋር የሚያገናኝ መንገድ ነው ይሄ። 35 ኪሎ ሜትር እንደተጠበቀ ሆኖ ሌሎች አሉ። ዲዛይን የተጠንላቸው አራት መንገዶች አሉ፣ በገጠር መንገዶች ማለት ነው። በክልሉ በገጠር መንገዶች ዲዛይን ተጠንቶ ወደ ተግባር ያልተገባ አራት መንገዶች አሉ። ይህ ፕሮጀክት የተጀመረው 2014 ነው። ያው ሲሙራሱ ሰዎቹ የአካባቢ ሰዎች የሚጠሩት ዳገታማ ዳጋታማ ቀበሌያት ነው የሚባለው። ሌላ አማራጭ የለም፣ ይሄ መንገድ ብቻ ነው ያለ። ሰው እኛ ከመግባታችን በፊት አንዳንድ ሰው ሲታማኝባቸው ሐኪም ቤት ሲሄዱ ምን ስሉ በቃሬዛ ሁለት ሰው ነው የሚሸከም አራት ሰው የሚሸከመውም ማለት ነው። መንገዱ በጣም አስቸጋሪ ጠባብ ስለነበረ አሁን በእንዲህ አይነት መልኩ ሲሰራ ያው ህብረተሰቡም በጣም ደስተኛ ሆነ ነው ያለ። እኛም ከሌሎቹ ቅድሚያ እንድንሰጥ የሚያደርገው በዛ ነው። በማዕከላዊ ኢትዮጵያ ክልል በቀድሞ ክልል የተጀመሩና ያልተጠናቀቁ የገጠር መንገዶች የህብረተሰቡ የመልካም አስተዳደር ጥያቄ ሆነው ቆይተዋል። ክልሉ በአዲስ መልክ ከተደራጀ በኋላ ፕሮጀክቶችን በመለየት የማጠናቀቅና ወደ አገልግሎት የማስገባት ሥራ እየተሰራ ይገኛል። በተለይም የፕሮጀክቶች መጓተትን ለማስቀረት በትኩረት እየተሰራ ነው። ዋና ጉዳያችን አድርገን እየሰራን ያለ ነው፣ ፕሮጀክቶችን በወቅቱ ተጠናቀው አገልግሎት መስጠት እንዲችሉ ነው። ከአቅም በላይ የሆነ ምክንያት ካልገጠመን በስተቀር ፕሮጀክቶች በአጭር ጊዜ ውስጥ ተጠናቀው በታቀደላቸው ጊዜ ላይ ተጠናቀው አገልግሎት እንዲሰጡ እንደ ተቋማችን እየሰራን እንገኛለን። እነዚህን ፕሮጀክቶች ለመጨረስ አንደኛ የድጋፍና ክትትል ስራዎቻችንን በጣም በተጠናከረ መልኩ እያስኬድን ነው ማለት ነው። የኮንትራት አስተዳደር ስራዎቻችንን አጠናክረናል። በኮንትራቱ መሰረት የማይሄዱ ስራዎች ላይ ኢሚዲየትሊ እርምጃ የምንወስደው ሂደቱ በራሱ ከሚወስደው ጊዜ ውጭ እንደ ተቋም የሚፈጠር ሌላ ክፍተት እንዳይኖር አድርገን እየሰራን ስለሆነ አሁንም ያሉ ክፍተቶችን እየዘጋን እየቀረፈን ስራዎቹን በደንብ በአግባቡ ቶሎ መጨረስ በምንችልበት ደረጃ ላይ ለማድረስ የተቋሙንም አቅም ለማሳደግ እንደ ተቋም እየሰራን ይገኛል። ክልሉ መንገዶች ባለስልጣን ስር በሚገኙ አራቱ ዲስትሪክቶች ብልሽት ያጋጠማቸውን መንገዶች በጥናት በመለየት በየዲስትሪክቶቹ በመደበኛ በወቅታዊና በሰው ኃይል የጥገና መንገድ ለፕሮጀክቶቹ ጥገና ይደረጋል። ዘንድሮ በ2017 የስራ አመት ከ25 የጥገና ስራዎች 21 መደበኛ ጥገናዎች ናቸው። አራቱ ወይም በኪሎ ሜትር ብንጠቅሳቸው 75 ኪሎ ሜትር ይረዝማሉ። አራት የወቅታዊ ጥገና ወይም ፔሬዲክ ሜንቴናንስ ስራዎች እየሰራን እንገኛለን። 19 መንገድ ጥገና መንገድ ፕሮጀክቶች አሉ። 14ቱ መደበኛ ጥገና ሲሆን አምስቱ በወቅታዊ ጥገና የተያዙ ናቸው። እንደ ስኬጁላችን ማለት ነው። አጠቃላይ ካሉ በበጀት ዓመቱ የ19 ኢንኩሉዲንግ ፔሪዮዲክ መንገዶችም ጭምር 14ቱን ሙሉ በሙሉ ለማዳረስ እንደቀድ ይዘናል። አንደኛው የጥገና መንገድ ይሄ አሁን የሚታዩት ነው። ይሄ መንገድ በሌሳ ጭንጎ ቢላሎ ይባላል። ለረጅም ጊዜ ሳይጠገን የቆየ ነው። ስልጤንና ሀዲያን የሚያገናኝ ነው። 22 ኪሎ ሜትር የሚሸፍን በአሁኑ ጊዜ ጠጠር የማምረት የማመላለስ እና በአሁኑ ጊዜ ደግሞ የመበተን ስራ በሰፊው እየሰራን ነው ያለው። በቁጥር ብዙ ያልሆኑ ነገር ግን በጣም የተጎዱ መንገዶችን ለይተን በቦታ ጥገና እንጠግናለን ማለት ነው። ስለዚህ በዚህ የጥገና ዘዴ 12 የጥገና መስመሮች እጃችን ላይ አሉ። 12ቱንም የጥገና መስመሮች በወቅታዊ የጥገና ዘዴ በዚህ በጀት ዓመት ላይ ጠግነን እንጨርሳለን ማለት ነው። አሁን ጠጠር እያመላለስን ነው። ሌላኛው መደበኛ ጥገና የምንለው ነው። መደበኛ ጥገና የምንለው የተጎዳበት መንገዱ የተጎዳበት ተጎዳበት ቦታ ብቻ መጠገንና ዲች ወይም የመንገድ ዳርና ዳሩን የማጽዳት እና ከልቨርቶችን ውስጣቸውን የማጽዳት ስልት እንዳይዙ ማድረግ፣ እንደዚህ እነዚህ ስራዎችን የምንሰራበት የጥገና ዘዴ ነው። ሰፋ ያለ ኪሎሜትር የሚይዘው የመደበኛ ጥገና ነው። አሁን እስካለንበት ጊዜ ድረስ ከመደበኛ ጥገና ወደ ሰባ ፐርሰንት ጠግነናል። እነዚህ ከፍተኛ ሀብት ፈሶባቸው የሚገነቡ የመንገድ መሰረተ ልማቶች ህብረተሰቡ ረጅም ጊዜ ሲጠይቃቸው የነበሩና በርካታ ሀብትም የፈሰሰባቸው ናቸው። ታዲያ መሰረተ ልማቶቹ የአገልግሎት ዕድሜያቸው እንዲራዘም መንገዶቹን በባለቤትነት መጠበቅ ግድ ይላል። ትናንሽ ውሃዎች እንትን ምሉበት ሰዓት ውሃ አቅጣጫውን ዋና ውሃው ማስማር እንዲሄድ ማድረግ እያንዳንዱ ሰው አካባቢውን ቢጠብቅ ይህን አክል እንትንም አይልም። ትልቅ ጥቅም ስለሆነ ያን ተገንዝበን ቀጥሎ ባለው ሰዓት እኛም እናስተምራለን። ህዝቡም ደግሞ መንገዱን የመጠበቅ ኃላፊነትም አደራም አለበት። ማለት ተጠቃሚ ህዝቡ ነው፣ መንግስት አይደለም። መንግስት ሰርቶ ይወጣል፣ ግን እየተጠቀመ አለ ይህ አካባቢ ህዝብ ነው። መንገድ መንግስት ሰርቶ ብቻ አገልግሎት ይሰጣል ማለት ብቻ አይደለም፣ የግድ ኮሚኒቲው ጥበቃ ይፈልጋል። ኮሚኒቲ የጎኔዎች ጥበቃ የማያደርግ ከሆነ ተደራሽ ማድረግም ካለው ስፋት አንጻር እጅግ በጣም ከባድ ነው። ብዙ መንገዶች እንሰራና አሁን እንትኖች ይዘጋሉ፣ ዲቾች ዲቾች ይዘጉና ውሃውን ዘሎ ወደ መንገድ ይወጣል። በዚያን ጊዜ ቀላል ነገር ነው። ዲቹ ወጥቶ ተዘጋ ቦታ ዲቹን ውሃ እንዲያልፍ በስነ ስርዓት የመንገድ ጸር ውሃ ስለሆነ ማለት ነው እንዳያልፍበት ማድረግ አለባቸው። ከዚህ በተጨማሪ ደግሞ ጎርፍ መሸርሸር ያለባቸው ቦታዎች አሉ። በኔቸር ቶፖግራፊው አስቸጋሪ የሆኑ ቦታዎች ያንን እርከን በመስራት ህዝቡ መንከባከብና አስፈላጊውን አገልግሎት እንዲሰጥ ማድረግ አለባቸው። ማህበረሰቡ መንገዶችን በምንገነባበት ሰዓት ላይ እጅግ በጣም ይተባበረናል ። መንገዶችም እንዲገነቡ ጥያቄው በጣም ከፍተኛ ነው። አንዳንድ ጊዜ መንገዱን ከገነባን በኋላ ማህበረሰቡ መንገዱን መጠበቅ ችላ ይላል። ስለዚህ እነዚህ መንገድ ማለት አንድ ተቋም ነው፣ አንድ ሀብት ነው፣ የሀገሪቱ ሀብት ነው። ብዙ ገንዘብ ኢንቨስት የተደረገበት የሀገሪቱ ሀብት ነው። ስለዚህ እነዚህ መንገዶች በጣም በጥቃቅን ምክንያቶች ሲወድሙ፣ ሲፈርሱ በጥገና ከፍተኛ ወጪ ስናወጣ አንዳንዴ እንገኛለን እና ለማህበረሰቡ ማስተላለፍ የሚፈልገው መልእክት በዋናነት መንገዶቻችንን ከጎርፍ አደጋ እንድከላከል ነው። ከጎርፍ አደጋ እንዲከላከልና የመንገዱ ባለቤት ማህበረሰቡ እንደሆነ ራሱ ማህበረሰቡ የመንገዱ ባለቤት እንደሆነ እንዲያውቅ እኛ ምንፈልገው በስልጤ ዞን ምስራቅ አዘርነት በርበሬ ወረዳ ነዋሪ የሆኑት ወይዘሮ ሙናጃ ከማል ልክ እንደ ቀደሙ ቤተሰቦቻቸው በእግራቸው ኪሎ ሜትሮችን ከመጓዝ የተሽከርካሪ መንገድ በሰፈራቸው ተዳርሶ ማየታቸው የደስታቸው ምልክት ነው። ይህን የዘመን ስጦታ የሆነ የመንገድ መሠረተ ልማት መጠበቅ የህብረተሰቡ ኃላፊነት እንደሆነ መልእክታቸው ነው።